ስህ ወዴህ ቤቷ ድረስ መተህ ጭራሽ አሳደርሽ ብለህ ልጅቷ ላይ ትጭሁባታለህ። እምዬ ነው ምላችሁ ውዶቼ። ይሄ ልጅ ማለት ነው ምንም ለሴት ልጅ ክብር የለውም። ሄሉ ይቅርብሽ፣ ይቅርብሽ፣ እንዴ ይቅርብሽ። ዛሬም አስደስተሽኛል። ከዚህ በኋላ ጠግብ አልደርስም ብለሽዋል። እንደ ጭራሽ እኮ እሷ እንዲያሳደረችው እናንተ እንዴት እንደሚሆን ራስህ እኮ ነህ ቢዲዮን እኳ አይተናል። ራስነ ቤቷ ቤት ድረስ ቆርቁረ ሂድ። ይሄተኛው እኮ እሱ አይደለችም እንዴ? ጭራሽ እሷ አስግድድ ያመጣችው መስሉክ እሷ ላይ እንዴት ነው የሚያረገር? ምን አለ ባት እንኳ እውነት። ቆይ አንተ ምን ስለሆንክ ነው ማለት ምን እንጃ፣ ምን ስለሆንክ ነው እንደዚህ ማለት አልገባኝም። ራስህን እንደዚህ የምትቆልለው ምን ስለሆንክ ነው? ምንድነህ አንተ ማለት ምንድነህ? ራስን ነገር ምን አለህ? ምንም የለህም እኮ እንዴ። እንዴት እንደና ቃት አይታችኋል። ሄሉ እንዴ፣ አንቺ ልዩ ሴት ነሽ ሄሉ። ፕሊስ ክብርሽን ጠብቂ። የእውነት እንደዚህ አይነት ሰው አይሆንሽም። ላንቺ ይቅርብሽ። የምሬ ነው የምልሽ። ምን አልክ? ዛሬ ምን አለ እንዳልክ ዛሬ ለሰው ልጅ እንጂ መልክት አጥቦ ይጠጣም ብሏል። እውነት ነው። የምሬ ነው የሚልሽ። የሚያከብርሽ ይሻልሻል አለኝ ይህት የማያከብድሽ ሰው ጋር አትኑሪ፣ አትሂጂ። አንዳንዴ ልዑል የሚናገረው ነገር ትክክል ነው። ግን ልዑል ሁላችሁም አትወዱትም እንጂ ልዑል በጣም ትክክል ነው የሚናገራቸው ነገሮች። ልዑል ምድር ጠብ አይሉም። ዛሬም ቢሆን ግን ከጎኗ ያለላት እሱ ነው። የምሬ ነው ምላቸው። ምን አለ? ከሁለታችሁም ህይወት ወጥቻለሁ አለ። ዘወር ሲል ከእሷ ጋር ሊላላጥ ማለት ነው። ሰላም፣ እንዴት ናችሁ? ደህና ናችሁ? ያለውላችሁ አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡኑ አብራች አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት እንድትሰጡ አክብሮትና በትህትና ጠይቃችኋለሁ። እንግዲህ እነ ሄሉት ትናንት አልመጡም ነበር፣ ዛሬ ብቅ ብለዋል። በጣም የሚገርም ልጅ ነው። እውነት ለመናገር በእንም ለሴት ልጅ የሚባል ነገር ክብር የሚባል ነገር የለውም። ጭራሽ እሷስ ገድዳ እንዲያሳደረችው ነው እያደረገ ያለው ራሱን እንዴት እንደሚቆልል ራሱን እንዴት እንደሚያካብድ አላቅም። ምኑ ራሱን እንደሚያካብድ ምን ስለሆነ ነው ግን እውነት ለኔ አልገባኝም። እውነት ለመናገር እንደዚህ ይሆነ ማያከብራት ሰው ጋራ አብረሹኒ የምትሏት ሰዎች እኔ ምን እንደምላችሁ አላቅም እውነት ይሄ ምንም ምንም ምንም የሚባል ነገ አብሯትም ቢሆን ምንም ክብር የሚሰጣትም ሰው አይደለም። እውነት ለመናገር ቢያንስ እንኳ ለእሷ ክብር ሊኖረው ይገባል ብዬ አስባለሁ። እንደዚ ያለ ሰው ደርገ ለእሷ ህይወት አጋር ይሆናታል ብዬኔ በፍጹም አላስብምም አልመኝም። ምንም አይሆናትም ማለት ነው። ዛሬ ቆርጦላታል በቃ እንደማይወዳት በቃ ለእሷ ቦታ እንደሌለው ዛሬ ሄሉ ተረድታለች። በቃ ከዚህ በኋላ ጣግቤ እንዳትደርስ ብላለች። እውነት ለመናገር ማለት ነው ምንም እንደማይሆናት ነው በቃ እያሳየቻለች። እስከ ዛሬ ለአንተ መንበርከኬ በጣም አናዶኛ፣ በጣም ተናድቻለሁ ያለችው ሄሉ ትክክል ናት። በእውነት እኔ እንጃ፣ ምን ልበላችሁ። ሁሎች በዚህ ልክ እሱ እንደዚህ ራሱን የሚቆልልበት ምክንያት ምን ስለሆነ ነው? እንደው እስኪ አንድ ነገር ልንገራችሁ። ምን ስለሆነ ነው ራሱን የሚቆልለው? እሱ ማን ነው? ምንድን ነው? ዛሬ ይታችሁታል ብዬ አስባለሁ። ቁርስ ሰርታ ስታቀርብ አልበላም ይላል ምናምን ይላል። እንዴት እንዴ የሚላላጥ ማለት ነው። ረ ሄሉ ትግስተኛ ነሽ፣ እውነት በጣም ጎበዝ ነሽ፣ አድንቄሻለሁ። እኔ በሆንም እውነት የያስኩትን ነገር ነበር እንዳለ ምደፋው ላው ላይ የእውነት እንደ ሊላላጥ ነው እንደ ምን ስለሆን ነው የሚላላጥ ደግሞ። እንደ ሁሉም እኮ የፈጣሪ ፍጥሮት እኮ ነው። ሴት ሴት በመሆኗ መከበር አለባት። እንደዚህ አይነት ባል ይሆነኛል ብለሽ መውደድሽ ይቅርብሽ፣ የኔ እናት ምብርሃን እናቴ ከልብሽ ታውጣልሽ። ይሄ አይሆንሽም፣ ነገም የባስ ያስለቅስሻል? እንዴ፣ ጭራሽ እንዴት ካንቺ ጋር አደርኩ ይላል። እንዴ ምን ማለት ነው? ካንቺ ጋር አደርኩ ማለት ምንድናት? እሷ እሷም እኮ ሴት ልጅ ናት እኮ። ሰው የያዘውን ነው የያዘችው። ምን ነው አካብርክ ማለት ነው? አካብርክ በጣም ምን ስለሆንክ ነው አንተ? አንተን እናተናት እንዲ አበጃሽታ የወለደች ፈጣሪ እኮ ነው የሰራህ። ምን ነው ራስህን እንዴን ትንቆለልክ ማለት ነው? ሲጀመር እኔ ጉረኛ ወንድ አይመቸኝም። ይሄ በጣም ጉረኛ ወንድ ነው፣ አይሆንም ሲጀመር ከሚባል በላይ ጉረኛ ማለት ነው። ጉረኛ ምን ስለሆንክ ነው አንተ ይሄንን ያህል እራስህን የምቆልለው? ባክ ምንህ ነው ራስ የሚያስቆልል ነገር ያለህ? ምንም እንደው መልካቸው እንኳን የሚያምሩ ወንዶች፣ ቁመናቸው እንኳን የሚያምሩ ወንዶች እንዳንተ አይሆኑም። አንተ በጣም የምትገርም ሰው ነህ፣ ልዑል የምትገርም ልጅ ነህ እውነት ያው እስካሁን ድረስም ከጎኗ ስላለህላት እግዚአብሔር ይስጥህ። አንተ የምትናገረው ነገር ምድር ጠብ አይልም። በጣም ትክክለኛ ሰው ነው። እውነት በጣም ትክክለኛ ወንድም ነው ያለሃት እና አሁንም ከጎኗ ነው አሁንላት። እሺ ይሄ ሊጫወትባት ነው። ሲጀመር አፍቅሯት አልመጣም፣ ያስታውቃል። አፍቅሮ የሚመጣ ሰው ያስታውቃል። ይሄ አፍቅሯት ሳይሆን የመጣው ሲጀመር በእሷ ላይ ሊረማመር ጭራሽ። ተጫወትሽብኝ አለ እኮ ጭራሽ። እሷ ገጥታ ያሳደረችው ነው የመሰለው ማለት ነው። የምትገርም ነው በጣም በእውነት እኔ ታዝብህ ያለው። ሄሉ ራስሽን ሆኔ ኔ እናት በዚህ ልክ ራስሽን አታውሮች አንቺን የምናቅሽ ጎበዝ ልጅ ነሽ፣ ሴት ልጅ ጀግና ሴት ነሽ፣ ጎበዝ ነሽ። ጉብዝናሽን ነው የምናውቀው። በዚህ ልክ ወርደሽ አትታይ ከዚህ ልጅ ጋራ በቃ እኔ እኔ ሁኛ እኔ ከእንዳልክ ጋር ብትመለሽ ይሻልሻል። እስካሁን ድረስ ያው ደጅ እየጠና ነው ያለው እንዳልክ ማለት ነው፣ የሚወድሽ የሚያከብርሽ፣ እና እንዳልክ ጋራ ብትሆኝ አሪፍ ነው። ይሄ ነገ ራሱ በር ዘግቶብሽ የሚሄር ሰውዬ ነው ማለት ነው። እንኳን ሊያፈቅርሽ ቀርቶ አይደለም፣ ለአንቺ ምንም ነገር የለውም። ሲጀምር ፍቅር የሚባልም የለውም፣ ምንም ነገር የለውም፣ አለቀ። ከእንዲዚ አይነት ሰው ጋር ደግሞ ለመሄድም እራሱ አትወሰኝ። በቅርብ ተመለሽ። በቃ ከዚህ በኋላ ዛሬ ሲጀመር እንደማይወድሽና ለአንቺ ቦታ እንደሌለው አንቺም ጠንቀቀሻቀሻል ማወቅሽ ጥሩ ነው። አንዳንዴ ሰው የሚለን እኮ በፍቅር ልባችን ተተደፈነ ሰው የሚለንን አንሰማም። ገባችሁ። ዛሬ ግን ለሷ ያለውን ቦታ አይታለች። በቃ ምንም እንደማይወዳት። በቃ ደስ አለው ያብረን በማደራችን ስትለው እራሱ ፈጠረ እንዲሁ ፈጣሪ ወይም መብርሃን እናቴ እንዲሁ ከእንደዚህ አይነት ወንድ እንደው እንዲሁ ሰውሪን። እውነት በተለይ በተለይ ስዴት አለም ላይ የምንኖር እውነት እንዲሁም መብርሃን እናቴ ጠይ እንዲሁ አደራሽን ከእንደዚህ አይነት ወንድ የጠብቂን። በእውነት ከእንደነዚህ አይነት አስመሳይ ወንዶች እንደው ፈጣሪ የጠብቃችሁ። እውነት በጣም አስመሳይ መሆንህ ጠንቅቄ ነው ያወቅሁት። ከሚባል በላይ አስመሳይ ናት። በኢየሱስ ልቡ አይገኝም። ያ በሚባል ሰውዬ ይቅርታ አድርጉልኝና ልቡ ልቡ መገኘው ከባድ ነው። ያ በሚባል ሰውዬ ልቡ አይገኝም፣ ይቅርታ አርጉልኝ። ልቡ አይገኝም ማለት ነው። ልቡ በጣም በጣም በጣም አደገኛ ልጅ ነው። ልቡ የሚገኝ ሰው አይደለም። ከሚባል በላይ በጣም በጣም የሆነት ተንዴዛ አይነት ወንድ እግዚአብሔር አምላክ እየሰውራችሁ ነው የምለው ሌላ ምንም አልልም። ሲጀመር አሁን ይኸው ሁለታችሁንም አልፈልግም ያለው አውቆ ነው። ያችኛዋን ነው የሚፈልገው። ገባችሁ አይደለም? ያቺኛዋ ልጅ ነው የሚፈልገው። አብረን አደርን ምናምን ብላ ስትነግርበት ሌላ አታውሪ ሄሉ ይላል። አሁን አብረን አደርነው አትል። ብትወዳትማ ኑሮ ምንም ብትል ኑሮ ትል ነበር፣ ግን ታሳፍረሃለች። አፈርክባት በሱ አይደል? በነገራችን ላይ ሄሉ ትበልጣሃለች። ምኖቱ ልንገር፣ ሄሉ እንኳን ቁም አይደለም ቀርቶ አይደለም እንደው ትበልጣሃለች። የምሬን ስነግር ግን ማለት ነው አይ ራስሽን እያካበርክ ከሆነ ብዬ ነው። በጣም አካበርክ፣ በጣም ራስን ቆልክ ከሚባል በላይ በቃ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዴት እንደተናደርኩኝ ማርያምን። ክብር የሚባል ነገር ሴት ልጅ ለሴት ልጅ ክብር የሚባል ነገር ምንም የለም። እንዴት ትንሽ ስማ፣ ለሞራኗ እንኳ ትንሽ አትጨነቀ። ትንሽ ለሞራኗ እንኳን አታስብ ሰዎች እንዲህ እንዲዛ አብር ያድርኩ ደስ ብሎኛል ስትለ ምን አለ አንተስ፣ እኔም ደስ ብሎኛል፣ የእኔ ቆንጆ የእኔ ውብ ሴት ቁርስ ሰርተሻ በላሽኝ እጅ ሲባረክ፣ አመሰግናለሁ። ምግቡን ሲበላ እንዴት እየገለመጣት እንደሚበላ፣ ሻውን ሲጠጣ እንዴት እየገለመጣት እንደሚጠጣ፣ እንደ ኧረ ትዕግስተኛ ነሽ የሉ ድራማ ቢሆን እኔ አልችልም፣ በእውነት አልችልም። ላው ላይ ነው ያዝኩትን ነገር ድፍቼበት የሚሄደው ተናግሬያለሁ። አንቺ በጣም ጎበዝ ትዕግስተኛ ልጅ ነሽ። እግዚአብሔር አምላክ እውነት የልብሽን መሻት ይፈጽምልሽ። እንዴው ከእንደዚህ አይነት ወንድ ፈጣሪ ይቀርብሽ ነው። እኔ እንዲህ እህትነት የምመክርሽ፣ አሁንም እንደዚህ አይነት ወንድ ነገ ይሆነኛል ብለሽ ልብሽን አታማክሩ። በፍጹም አይሆንሽም፣ እውነት ስነግርሽ አይሆንሽም። ይሄ ልጅ በሰላም በፍቅር ራቂ፣ ሂጂ ነው የምመርጠው እኔ። ይሄ ልጅ ይሆነኛል ብለሽ ልብሽን ሰፋ አታርጊ። ይሄ ልጅ ይቅርብሽ በቃ የሚሆንሽ ልጅ አይደለም ይሄ ልጅ በቃ ይቀርብሽ ነው የሚሻለው እንደዛ አይነት ወንድ አፍቅሮ ከመቃጠል ብቻ ተቀምጦ መኖርን እመርጣለሁኝ ይቅርታ አድርጉልኝ ዛሬ የልቤን ነው የተናገርኩት በጣም ተናጅጅበታለሁ ያ በሚባል ሰውዬ በጣም ከሚባል በላይ ነው የተናደድኩበት እሱ ማን ስለሆነ ነው ራሱ እንዲህ የሚቆልለው ማን ነው እሱ እንዴ